ጤና ይስጥልኝ ክቡራትና ክቡራን የህግ መረጃ የዩቲዩብ ቻናል ተከታታዮች፣ እንዴት አላችሁ? እንግዲህ ሁላችሁም እንደምታውቁት አንድን ውል በምናደርግበት ሰዓት በህግ ተፈጻሚነት እንዲኖረው ምን አይነት መስፈርቶች መሟላት አለባቸው የሚለውን ጉዳይ በተመለከተ እንግዲህ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበረ፣ ማለት ነው። ከነዚህም እጅግ በጣም አስፈላጊ ከሆኑ መስፈርቶች መካከል እንግዲህ የተለያዩ ጉዳዮችን አንስተናል። ከነዛም ጉዳዮች መካከል አንደኛው ፈቃዱን መስጠት አለበት የሚለው ይሆናል ማለት ነው። ተዋዋይ ወገኖች ፈቃዳቸውን ምንም አይነት ተጽዕኖ ነጻ በሆነ መልኩ መስጠት አለባቸው ማለት ነው። በሁለተኛ ደረጃ ደግሞ ብቁ ሊሆኑ ይገባል ማለት ነው። እንግዲህ ውል ለመግባት አይምሯቸው ጤነኛ መሆን አለበት። ከዛም አልፎ ደግሞ በእድሜም ቢሆን የደረሱ መሆን እንዳለባቸው ተነጋግረናል። በሶስተኛ ደረጃ ደግሞ ውላቸው በህግ ተቀባይነት እንዲኖረው በህግ ተፈጻሚነት እንዲኖረው የውሉ ዓላማ ህገ ወጥ መሆን እንደሌለበት እንግዲህ ከዚህ በፊት በሰራውላችሁ ቪዲዮ ነግሬያችሁ ነበር ማለት ነው። እንግዲህ ሁላችሁም እንደምታውቁት የተከበራችሁ ተመልካቾች አብዛኛው ጊዜ የምትዋዋሏቸው ውሎች በጽሁፍ ናቸው ማለት ነው። እንግዲህ ሌሎችም ደግሞ የተለያዩ ውሎች አሉ በቃል የምንፈጽማቸው ማለት ነው። ለምሳሌ አሁን አንድ ሰው ወደ ሱቅ በመሄድ የሚፈጽመው ውል ምንም አይነት ጽሁፍ አያስፈልገውም ማለት ነው። ጀስት በቃሉ በመናገር ብቻ ከሚሸጥለት ሰው ጋር ተግባብቶና ተስማምቶ ውሉን ይፈጽማል። ሁለቱም ተዋዋይ ወገኖች ደግሞ በቃል በገቡት ውል አማካኝነት የውላቸውን ግዴታ ይወጣሉ ማለት ነው። ነገር ግን በፍትሐ ብሔር ህጋችን አማካኝነት አንዳንድ ውሎች እንደ ግዴታ በጽሁፍ መደረግ እንዳለባቸው የሚያስቀምጥበት የህግ አግባብ ስላለ ይህን ጉዳይ በተመለከተ እንግዲህ እጅግ በጣም ጠቃሚ የሆነ የህግ መረጃ ስለምሰጣችሁ እስከ ቪዲዮ መጨረሻ መከታተላችሁን ባትረሱ ይመከራል ማለት ነው። የተከበራችሁ ተመልካቾች እንግዲህ አንድን ውል በተመለከተ በህግ ተፈጻሚነት እንዲኖረው በጽሁፍ መሆኑ ግዴታ አይደለም። ይህ ማለት ምን ማለት ነው? በፍትሐብሔር ህጋችን በአንቀጽ 1678 በንዑስ አንቀጽ ሐመር ላይ በግልጽ ተደንግጎ እንደተቀመጠው ማለት ነው የተለያዩ መስፈርቶች እንደ ግዴታ ተቀምጠው ሳለ የውሉን አጻጻፍ ወይም ደግሞ ፎርሙን በተመለከተ በቃል ነው ወይስ ደግሞ በጽሁፍ ነው መሆን ያለበት ወይስ ደግሞ በተግባር ነው መሆን ያለበት የሚለውን ጉዳይ በተመለከተ እንግዲህ ህጉ እንደ ሌሎች መስፈርቶች እንደ ግዴታ አድርጎ አለማስቀመጡን ማየት እንችላለን ማለት ነው። ስለዚህ ይህ የሚነግረን ምንድን ነው? አንድ ውል በህግ ተፈጻሚነት እንዲኖረው የግዴታ በጽሁፍ መሆን አይጠበቅበትም ማለት ነው። ነገር ግን በፍትሐ ብሔር ህጉ በአንቀጽ 719 ላይ እንግዲህ በግልጽ እንደተቀመጠው ሁለት ጉዳዮች ከተሟሉ የግዴታ ውላችሁ በጽሁፍ መሆን እንዳለበት ህጉ በግልጽ ደንግጎ ያስቀምጣል ማለት ነው። እንግዲህ እነዚህ ሁለት ሁኔታዎች ካሉ ውሉ በጽሁፍ ካልሆነ በስተቀር ፈራሽ የሚሆንበት የህግ አግባብ አለ ከዛም አልፎ ደግሞ ልክ እንደ ተራ ወረቀት እንደ ተራ ጽሁፍ ነው እንጂ የሚቆጠረው በተዋዋይ ወገኖች መካከል የአስገዳጅነት ባህሪ አይኖረውም። ያ ውል እንደ ህግ የሚቆጠርበት የህግ አግባብ አይኖርም ማለት ነው። የተከበራችሁ ተመልካቾች፣ ስለዚህ ይህንን ጉዳይ በተመለከተ እንግዲህ ምን ምን አይነት ሁኔታዎች ቢሟሉ ነው የውሉ ፎርም እንደ ግዴታ ሆኖ በጽሁፍ መደረግ ያለበት የሚለውን ሁለቱ ጉዳዮች ናቸው እነዚህ ጉዳዮች የምነግራችሁ ይሆናል ማለት ነው። እንግዲህ አንደኛው ህጉ የሚያስገድድባቸው ሁኔታዎች ካሉ ውሉን በጽሁፍ መስራት የግድ እንደሆነ ያስቀምጣል ማለት ነው። በሁለተኛ ደረጃ ደግሞ ተዋዋይ ወገኖች ቀድሞ ውላቸውን በጽሁፍ መደረግ እንዳለበት ከተስማሙ አሁንም በጽሁፍ እስካላዘጋጁ ድረስ በህግ ፊት ምንም አይነት ውጤት አይኖረው ማለት ነው። ስለዚህ እነዚህ ሁለት ሁኔታዎችን ከግንዛቤ ውስጥ ማስገባት አለባችሁ ማለት ነው። በተለያዩ የህግ ድንጋጌዎች እንግዲህ የተለያዩ ስፔሲፊክ ውሎችን በተመለከተ ስፔሲፊክ የሆኑ ግብይቶችን በተመለከተ ህጉ እንደ ግዴታ በጽሁፍ መሆን አለበት ብሎ ያስቀመጠው የህግ አግባብ አለ። በሁለተኛ ደረጃ ደግሞ ተዋዋይ ወገኖች በራሳቸው ምንም እንኳ ህጉ ባያዛቸውም በራሳቸው ፈቃድና ስምምነት በጽሁፍ ማድረግ እንዳለባቸው ከተስማሙ የግዴታ በጽሁፍ ሲሆን ነው ማለት ነው ህጉ ሊቀበላቸው የሚችል ወይም ደግሞ በህግ ተፈጻሚነት የሚኖረው ማለት ነው። አንድ የውል ግዴታ ስለዚህ ህጉ በጽሁፍ እንዲሆን እያዘዘ ደግሞ እናንተ በጽሁፍ ሳታደርጉ ብትቀሩ፣ ቀደም ብዬ እንደነገርኳችሁ ምንም አይነት ህጋዊ ዋጋ የሌለው ረቂቅ ጽሁፍ ብቻ ሆኖ እንደሚቀር የፍታብሔር ህጉ አንቀጽ 1720 ላይ በግልጽ ደንግጎ አስቀምጧል ማለት ነው። እንግዲህ የተከበራችሁ ተመልካቾች ጥቂት ደግሞ ስፔሲፊክ እናደርገውና ምን አይነት ግብይቶች ናቸው በጽሁፍ መደረግ ያለባቸው የሚለውን ጉዳይ ስንመለከት የፍታብሔር ህግ አንቀጽ 1723 እስከ 1725 ላይ ብትመለከቱ በግልጽ ተደንግጎ ታገኙታላችሁ ማለት ነው። ምን ምን አይነት ግብይቶች ናቸው በጽሁፍ መደረግ ያለባቸው የሚለውን በግልጽ አስቀምጧል ማለት ነው። በመጀመሪያ ደረጃ እንግዲህ የማይንቀሳቀስ ንብረትን የሚመለከቱ ማንኛቸው ውሎች የግዴታ በጽሁፍ መደረግ አለባቸው ማለት ነው። ይህ ማለት ምን ማለት ነው? የተከበራችሁ ተመልካቾች እንግዲህ እኔ የራሴን ስልክ መሸጥ ብፈልግ ስልኬን ከሚገዛኝ ሰው ጋር በቃል በመግባባት በመስማማት በስንት ብር እንደምሸጥለት በመስማማትና በመነጋገር እሱም ክፍያውን ይከፍለኛል፣ እኔም ስልኬን በመስጠት ውላችንን እንፈጽማለን፣ ግዴታችንም እንወጣለን። ነገር ግን የማይንቀሳቀስ ንብረትን የሚመለከት ግብይት ማድረግ የምንፈልግ ከሆነ ማለት ነው የግዴታ ውላችንን በጽሁፍ ማድረግ እንዳለብን የፍትሐብሔር ሕጉ በግልጽ ደንግጎ አስቀምጧል ማለት ነው። እንግዲህ የማይንቀሳቀሱ ንብረቶች ምንድናቸው ካላችሁ እንደ ምሳሌ ያክል ሁለት ነገሮችን ማንሳት እንችላለን። በመጀመሪያ ደረጃ መሬትን መውሰድ እንችላለን። እንግዲህ በከተማ ላይ ያላችሁን የሊዝ መሬታችሁን እንግዲህ ልታከራዩት ትችላላችሁ፣ ወይም የተለያዩ ነገር ልታደርጉበት ትችላላችሁ። ስለዚህ እነዚህ አይነት መሰል ውሎች የማይንቀሳቀስ ንብረትን የሚመለከቱ ከሆኑ የግዴታ በጽሁፍ መሆን አለባቸው። ከዛም በተጨማሪ ደግሞ ቤትም ደግሞ መኖሪያ ቤታችሁ የማይንቀሳቀስ ንብረት በመሆኑ ያንን ቤታችሁን በተመለከተ የምታደርጉት እያንዳንዱ እንቅስቃሴ ወይም ደግሞ ውል የግዴታ በጽሁፍ መረጋገጥ እንዳለበት ህጉ በግልጽ ደንግጎ ያስቀምጣል ማለት ነው። እንግዲህ ህጉ እያዘዘ አለማድረግ ደግሞ ራሱን የቻለ መጥፎ የሆነ ውጤት አለው ማለት ነው። ስለዚህ ይህንን አውቃችሁ መንቀሳቀስ አለባችሁ ማለት ነው። በሁለተኛ ደረጃ ደግሞ ከመንግስት መስሪያ ቤቶች ጋር የሚደረጉ ውሎች አሁንም ደግሞ በጽሁፍ መሆን እንዳለባቸው ይደነግጋል ማለት ነው። እንግዲህ ከመንግስት ጋር የመንግስት መስሪያ ቤት ጋር ምን አይነት ውል ሊደረግ ይችላል ካላችሁ፣ አንድ የኮንስትራክሽን ካምፓኒ እንግዲህ በአዲስ አበባ ከተማ አስተዳደር ውስጥ ከሚገኝ ባለስልጣን ጋር ውል ውስጥ ሊገባ ይችላል። እንግዲህ ይህ የኮንስትራክሽን ካምፓኒ ፕራይቬት ካምፓኒ ሊሆን ይችላል፣ የመንገድ ስራዎችን የሚሰራ ማለት ነው። በሌላ በኩል ደግሞ የሚመለከተው ባለስልጣን የመንግስት አካል ሊሆን ይችላል። ከዚህ የመንግስት አካል ጋር የሚገባው ውል እንግዲህ ኮንስትራክት ለማድረግ የሆነን ግንባታ ለመስራት ሊሆን ይችላል፣ ወይም ደግሞ መንገዶችን የአስፋልት መንገድ ለማን ሊከፍ ሊሆን ይችላል ማለት ነው። እንደዚህ አይነት ውሎች እንግዲህ የግዴታ በጽሁፍ መሆን እንዳለባቸው ህጉ በግልጽ ደንግጎ ያስቀምጣል ማለት ነው። በሶስተኛ ደረጃ ላይ የተቀመጡትን በምንመለከትበት ሰዓት ደግሞ የፍትሐብሔር ህጉ በአንቀጽ 1725 ላይ ለብዙ ዘመን የሚቆዩ ውሎች በማለት እንግዲህ አስቀምጧቸዋል ማለት ነው። እነዚህ ውሎች ምንድን ናቸው ካላችሁ የዋስትና ውሎች፣ የኢንሹራንስ ውሎች እንዲሁም ደግሞ ሌሎች ህጉ በግዴታ በጽሁፍ መሆን አለባቸው ብሎ ያስቀመጣቸው አይነት ውሎች ከሆኑ የግዴታ በጽሁፍ መሆን እንዳለባቸው ህጉ በግልጽ ደንግጎ ያስቀምጣል ማለት ነው። እንግዲህ የሆነን የብድር ውል በተመለከተ ዋስ ልትሆኑ ትችላላችሁ። ታዲያ በዚህ ጊዜ ዋስ የምትሆኑበት ውልን በተመለከተ የግዴታ በጽሁፍ መሆን እንዳለበት ህጉ በግልጽ ደንግጎ ያስቀምጣል ማለት ነው። ከዛም አልፎ ደግሞ ለንብረታችሁም ሊሆን ይችላል፣ ወይም ደግሞ ለህይወታችሁ ወይም ደግሞ ለሌላ ሰው የኢንሹራንስ ውል ውስጥ ልትገቡ ትችላላችሁ ማለት ነው፣ ከተለያዩ የኢንሹራንስ ካምፓኒዎች ጋር። ታዲያ በዚህ ጊዜ ውላችሁ የግዴታ ሁኔታ በጽሁፍ መሆን እንዳለበት ህጉ በግልጽ ደንግጎ ያስቀምጣል። በጽሁፍ ካልሆነ ግን በቀጥታ ውሉ ምንም አይነት ዋጋ የሌለው ጀስት ተራ የሆነ ስምምነት ሆኖ እንደሚቀር ማወቅ አለባችሁ ማለት ነው። በሶስተኛ ደረጃ ደግሞ ህጉ ደግሞ በተለያዩ ፕሮቪዥኖች ወይም ደግሞ በተለያዩ የህግ ድንጋጌዎች እንደ ግዴታ በጽሁፍ መሆን እንዳለባቸው የሚያስቀምጣቸው አሉ ማለት ነው። እንግዲህ እነዚህን የህግ ድንጋጌዎች በተለያዩ የህግ ማዕቀፎች ውስጥ የምናገኛቸው በመሆኑ ኬዝ ባይ ኬዝ የሚታዩ ጉዳዮች ይሆናሉ ማለት ነው። እንደምሳሌ ያክል ግን ስለሰጣችሁ ከ500 ብር በላይ የሚያወጣ የብድር ውል ውስጥ የምትገቡ ከሆነ የግዴታ ውሉ በጽሁፍ መሆን እንዳለበት ህጉ በአንቀጽ 2472 ንዑስ አንቀጽ 1 ላይ በግልጽ ደንግጎ አስቀምጦታል ማለት ነው። ይህ ማለት ማለት ነው ዋጋው ከ500 ብር በላይ ከሆነ የምትበደሩት ብር ወይም ደግሞ የምታበድሩት ብር የግዴታ በጽሁፍ መሆን አለበት ማለት ነው። እንግዲህ ብሩን የተበደራችሁ ሰው ብሩን አልመልስም ያለላችሁ ቢልና እናንተ ፍርድ ቤት እዳችሁ ክስ ብትመሰርቱበት ለፍርድ ቤቱ ሊያስረዳውና ሊያስረዳው የሚችል ብቸኛው ነገር የውላችሁ ፎርም ወይም ደግሞ በጽሁፍ የተዘጋጀው የውሉ አጻጻፍ የውሉ ፎርም መሆኑን ማወቅ አለባችሁ ማለት ነው። ከዛ ውጭ ምንም አይነት ማስረጃዎች ተቀባይነት ስለማይኖራቸው እነዚህን አይነት ሁኔታዎች በተመለከተ የግዴታ በጽሁፍ መሆን እንዳለበት ህጉ ያስቀምጣል። ዛሬ ይህንን ቪዲዮ ያዘጋጀውላችሁ ይህንን ጉዳይ ለማስረዳትና ለማሳወቅ ስለፈለግኩ ነው። እስከሚቀጥለው ጊዜ ሰላም ሁኑ።